ቀይ ሽንኩርት ከውሃ ጋር ለአንድ ለአስር ደቂቃ እናንተ ከትከውና ልክ ሲፈላ በሻይ መጠጫ ላይ አጥልለን አንድ የሻይ ማንኪያ የወይራ ዘይት በማድረግ በመጠጣት ለጉንፋን ፍቱን የሆነ መፍትሄ ነው። ሌላው ለጉሮሮ አካባቢ ለሚያመን የሚያሳክከን የሚከረክረን ካለም ለሱም በጣም ፍቱን መፍትሄ ነው። ዛሬ ይህንን ግን ለጉንፋን ነው እየሰራሁት ያለሁትኝ በጣም ጥሩ መፍትሄና ለውጥ የሚያሳይ ነው። በዚህ መልክ ለአስር ደቂቃ ይንተከተካል ማለት ነው በደንብ እንደዚህ ይንተከተካል አስር ደቂቃ ከዛ ሻይ መጠጫ ላይ እናጠለዋለን ፋን ለጉሮሮ ላይ ህመም ፍቱ የሆነ ሻይ በዚህ መልክ በማዘጋጀት የምን ሻይ የቀይ ሽንኩርት ሻይ ከወይራ ዘይት ጋር ማለት ነው ቶሎ ፍቱን የሆነ መፍትሄ እናገኛለን ማለት ነው የወይራ ዘይት አንድ ሻይ ማንኪያ በመጨመር በመለወስ ይህን ሻይ በመጠጣት ከጉንፋን ከግሮሮ ህመም እንደ ቶንሲል የሚሰማን ካለ ግሮሮችን ላይ ምቾት ካልተሰማን ይህም በመጠጣት ፍቱን የሆነ መፍትሄ እናገኛለን ማለት ነው።